ደበላ፣ ድንሳና የሻለቃ ማን ነው የቀይ ሽብር ኃላፊ የነበረው? ሶስቱ ከመንግስቱ ጋር እየመጡ ይጠይቃሉ። አሁን እየመጡ ሲጠይቋቸው እኚህ ኮሎኔሉ እንደነገሩ ነው። እኔ አላየሁም። አሁን መተው ሲጠይቁ እንዴት ነው ሲሏቸው አሟቸዋል፣ ተብሎ ሲነገር ለመንግስቱ የግል አኪሙን አምጥቶ አሳክማቸው፣ ዳኑ አሉ። ዳኑ ዳኑ በጎኑ አኪሞ ይመጣሉ። አሜሪካ የሄደው ነው ፕሮፌሰር አስራት ይመጡና በደንብ ያክሞታል። ብሎ መንግስቱ ኃይለ ማርያም ነግሯቸው ይሄዳሉ። በሶስተኛው ቀን ድጋሚ ሲመጡ

ሽብሩ ኃላፊ ሻለቃ ዋጣልኩ እንጂ በትናልኩ ወይ ብሎ እንቀረጋቸዋል አንገታቸው። ከዚያ ሲንፈራገጡ እጆቸውን ለመከላከል ሲሞክሩ አልቻሉም። ድፍቅ አርጎ ሲይዛቸው ዋ ሲሉ እንዲህ በአይኔ እያየኋቸው ነው፣ እንዲህ አድርጎ ገደላቸው ብለው አወሩልኝ። ከሰሜን ከጦር ግንባር ስመጣ፣ ሰሜን ጦር ግንባር አዝምተውኝ፣ ደርግ አዝምቶኝ። ደርግ አዝምቶት ነበር እንዴ? ታዲያስ፣ መኪና ይዘህ ሂድ ተብለው። ታዲያስ፣ ምን አይነት መኪና? ኦራል ባላት ስር ጎማ ምንጭ ነው። ሄዱ። መድፍና መድፍ እየጎተትኩ ጥይትና ቦምብ ጭኜ እዚያ በቃ ተሳት ውስጥ እኔ የመጣሁት አሁን እንዲህ አርጎ ገደላቸው ብለው አወሩልኝ። ተናደዱ። እርሱ እኚ ኮረኔሉ ተናደዱ። የታባቱ ይሄ ጥንብ ባሪያ እንደው የአዳሜን ቤት ትርፍ ቤት እያለው እረሰ ይሄ ጥንብ ባሪያ ጃንሆይን ገደለ፣ የታባቱ ብዬ ግጥም አዘጋጀው። እስቲ እሱ ግጥም እኮ ደስ ነው የሚለኝ። ግጥሙን አዘጋጀውና እና ሰላሳ ሁለት ገጽ ነው አዘጋጅቼ መኪና ውስጥ አሁን ማስታወቂያ ሚኒስቴር ነው የሚፈቅደው። እሱማ ማስታወቂያ ሚኒስቴርማ ድራማ ሰሩት አይደለ እ ድራማ ሰሩቦት ግጥሙን አዎ፣ እሱን በቃ ተናድጄ ብዙ ነገር ካረኩ በኋላ ያንን ሠላሳ ሁለት ገጽ ጻፍኩ። ጻፍኩና ግጥም አሁን የቴጄ እንዴት ሳንሱር ለማድረግ ማስታወቂያ ሚኒስቴር ነው እሱ። ይቆየንና፣ እስቲ ከግጥሙ ትንሽ በሉልን። ለዛሬ እኮ እዚያ፣ አይ ለዛሬ ምን ያደረጉ መሰሉት ግጥሙንማ ከባድ፣ ባለስልጣኖቹ መጥፎ ነገር አድርገዋል። የእርሶ ላይ አደለው ብዙ ነገር አሳስተወታል፣ እና ሳትምሎታለን ብለው አላሳተሙ። እርሶ እስኪ ከግጥሙ ትንሽ በሉልኝ። እኮ እዚያ በሄድ እያዛለሁ በሚል አንድ ካድሬ ኖሯል፣ ጓደኛዬ ነው እኔ ምሳ እያዝኩ ተዚህ ይሄዳለው። እሱ ተኮተቤ ነው የሚመጣው። ምሳም አይዝም። መስሪያ ቤት አንድ ብርጭቆ ወተት አስር ሳንቲም ነው። ጾምታልሆነ ወተት ይገዛል። ጾም ተሆነ ሻይና ቡና ይገዛል። እኔ ምሳ ብቻ ተዚህ ያዘጋጅቼ እዚያ ቀን እንበላለን። አሁን እንደው ጋሻችን ይሄ ጥንብ ባሪያ እንዴት ይዟቸዋል? አለኝ መኪና ሳጥብ የራሴን አጠውኩና ሞተር አስነስቼ የጓደኞችን ሳጥብ መጣ። አይ ጅል መንዜ፣ እንዴት እነሱ ደሞዛችሁ እኩል ነው። አርባ አርባ ብር አርባ ብር እኮ ነው ደሞዛችሁ። ድሮ ሾፌር አምሳ አራተኛ ስድስተኛ ምናምን የያዘ ነው ከፍ ያለም የሚያገኘው መቶ ብር ምናምን። ስንተኛ መንጃ ፍቃድ ነበር የእርሱ? እኔ ሶስተኛ ነው። አርባ ብር ነው ደግሞ አርባ ብር። ስንት ዓመት ነድተዋል? የዛን ጊዜ ስንት ዓመቶ ነበር ሲነዱ? እድሜ? አይ መኪና ከነዱ። አይ የዚያን ጊዜማ አራት ዓመት ነው ምናምን ይሆናል አሁን በቃ ይህ ጥንብ ባሪያ እንዴት ይዟችኋል? ሲለኝ ይህ ጥንብ ባሪያ የታባቱ መጽሔት አዘጋጅቻለሁ አሁን የት እንደሚተ ለማሳተም ፈራው። ቆይ እንትን ፈልጌ ነው ሰዓት ስለ ብዙ ረጅም ስለሆነ እሱን ሌላ ቀን ይተርኩልኛል። ከግጥሙ ትንሽ በሉልኝ። አሁን ይህን ስላለኝ ከግጥሙ ግጥሙ ያስታውሱት የለበት ማስታወቂያ ሚኒስቴር ብሄድ ያሳስሩኛል ብዬ ፈርቼ ነው ስለው፣ አሙስ ነፃ ነው። ይሄማ መንግሥት ይፈልገዋል፣ እንዲህ ያለውን አለኝ። ለካ እሱ ካድሬ ነው፣ መሥሪያ ቤቱን ሁሉ ያስለቀመ። አሁን ነገ አሙስ ሄደው በ ሃያ ደቂቃ ጨርሰው ይመጣሉ አለኝ ወረቀቴን የንጅ የማስታወቂያ ሚኒስቴር ሄዱው ተንከርፍፈው ሄዱ እዚያው ተያዝኩ ለካድሬዎች ውረዱ እናያዙት ይመጣል እንዲህ እንዲህ ያለ ነው ብሎ ነግሯቸው በቃ እነሱ ቀድመው ቁጭ ብለዋል ሶስት ካድሬ መንግስቱን ሰደቡ ተብሎ ማለት ነው አዎ አሁን በቃ ስገባ እንዴት አደራቸው አልኩና፣ ስገባ ሁሉም አተኩረው ሳይሆን እንዲህ ሳይ እኔን እኔን ያሉ ሰውየውን ያሉ ሰውየው ያደረውን ወረቀት እያረመ እያረመ የሚወድቀውን ወደዚያ ያስቀምጣል፣ የሚመረጠውን እዚያ ያስቀምጣል። አሁን እንዲህ ያዝኩና እነሱን አያት ሳረግ ይሉኛል። ደግሞ ሰውዬ እኔ ያሉ ደግሞ እኔን ተግሬስ ተራሲ ደህንነት ናቸው፣ ማለት አሁን፣ ቀና ሲል ሰውየው ምንድን ነው አለ፣ እና ቀበል አለ እና ገለጽ ታድርጎ እንዲህ ሲያየው ማነ የጻፈላ አለኝ። እኔ አልኩት ጽፈት ስራ ነው። እንዴት ስራ አለኝ። አይ እኔ ምንድን ነው ስራ አለኝ። እኔ ሾፌር ነኝ። ታዲያ ሾፌር እንዲህ ይጽፋል? እንዲህ አለኝ። አይ እኔ ከልጅነቴ ጀምሮ ጽሑፌ ይኸው ነው። አሁን ሶስቱን ገጽ አነበበና ቁጭ አረገና አለ ጭንቅላቱን ነቅንቆ እነሱን ሳይ አንዴ ሰውየውን አንዴ የኔን አንዴ ሰውየውን ያሉ ሰውነት ያኔ አለብኝና ወዲሁ ተሰማት ያረገኛል። አሁን አንዱ ጠረጴዛው ላይ ቁጭ አረገና ቤት ትዳር፣ አለ ልጆች አሉ፣ ስንት አምስት? ሲል አንዱ ብድግ አለና ወረቀቱን ብድግ አድርጎ ያት አረገና እጥፍጥፍ አረገና አኪሱ አሁን ሽጉቱን ከዚያ ዋጣና ጭንቅላቴን አሁን እንዲህ ሲነኩት ያመኛል ያሞታል። እሷ ጋ አጥንቱ ተሰብሮ እንደገና ያቀጠለ ስለሆነ ያመኛል። ማንሰራለት ጭንቅ ፕሮፌሰር አስራት ሰፍተው በደንብ እዚያ ተኝቼ ነው ድኜ ወጣሁ። ብዙ ጊዜ አክሞታል ማለት። ብዙ ጊዜ አቷሽን ይሉኛል በሲስተር ዘነበች ምክንያት በቃ ተዋውቀን በቃ እንደ ቤተሰብ ልክ እንደ ቤተሰብ ነው የሚያነጋግ ግጥሙ እዚህ ይሎታል እን አሁን በቃሎት ከዚያ በቃ ይዘው ይሄዱ። ደሜን ላያቸው ላይ እየለቀለቀው አውቀው ሰወድቅ አዞረኝ። በዚህ ላይ ይወርዳል። ጭቅላቶን ስለመቶት ይወርዳል። አይኔ ሁሉ እንዲህ እንዲህ እንዲህ እንዲህ ላያቸው ላይ እየተደገብኩ ልብሳቸውን ልቅልቅ ይዘውን ደርግ ጽህፈት ቤት አሁን እዚህ አደርግ አላፊው ጋር ይዘውን ሲገቡ ዴ የምን ደም ነው? እነዚህ የባሪያ ገረዶች መቱኝ ካትገነንጅ ያሉ አሉ። አፌ ሁሉ መነጋገር ምላሴ ሁሉ ተያይዟል። እናንተ እንዴት ትመታላችሁ? ጓድ ሊቀ መንበር መንግስቱ እንዲህ ምቱ ይላል? እንዴ ፖለቲክ ነው አለ ያወረቀቱን የያዘው ምን አይነት ፖለቲክ ፖለቲክስ ቢሆን ምቱ ይላሉይ በቀጥታ ነፃውን ይዛችው ማቅረብ ነው እንጂ ማን ምቱ አላችሁ እንደዚህ እናንተ ታያረኝነት እየመጣችው፣ ሰው ልጨርሱ ነው። በቀደም እንዲህ አርጋቸው አመጣችሁ አንዱን በጥይት መተው። አሁን ተቆጣቸው። አሁን ፖለቲክ ነው እኮ። አወጣና ሰጠው። አነበበ። አነበበና ጭንቅላቱን ጫረገና ወረቀቱን ያዘ። ተከዘ። በቃ ቤት ትዳር አለህ? አዎ። ልጆች አሉ? አዎ። ስንት ልጅ አለህ? አምስት ልጅ። አይ ተክተሃል እንግዲህ። ምን ይደረጋል? ምንም ማድረግ አይቻልም። እንግዲህ ሰላሳ ዘጠኝ ለማታ የተዘጋጁ አሉ። እዚያ ውሰዱና ደምሩት። አርባኛ ሆነው ሊገደሉ ማለት ማታ ሊገሉ

ተነደሚ ወይ ላይ አሽን ኃይሌን ተወንካ ይሄ ባሪያ ገረዶች መቱኝ በሽጉጥ አልኳቸው። እናንተ ተባለ አገርታ ታያር እየመጣችው እጄ መጣችሁ ህዝቡን ልጨርሱ ነው። ይህ እኮ እንዴት ያለ ዶክተር እኮ ነው፣ እናንተ አገርን ህዝብን የሚረዳ አሉ ተሳደቡና ናብዚ ኮፍ በል ድንጋይ ላይ በልዚ ቁጭ በል አንድ እንዳትነጋገር ጓድ መንግስቱን አነጋግር ትመጣ አንድ እንዳታናግሩት አንድ ቃል ብትናገሩ ድራሻቸው ይጠፋል አሏቸውና እሺ ብሎ ሰላምታ ሰጡ። ወታደራዊ ሰላምታ ሰጧቸው። ሰላምታ ሲሰጡ እጅህ ቆረጥ፣ ያም ሲሰጥ እጅህ ቆረጥ አያርፉም ጭንቅላ ጭንቅላታችሁን ሳምንት አትቆዩም ይሏቸዋል። እርሶ አልኳቸው እንደዛ ደሞት እየፈሰበሰም አያርፉም። በቃ በኋ በቃ ግንቡ ላይ እንዲተደገብኩና ዝም ብዬ ምንም አትለፍልብ፣ ዝም በል ደሚ መነጭሃል ምናምን ብለውኝ ምንድነው ፖለቲኩስ ሲሏቸው አቱና ሰቷቸው አነበቡ አነበቡና አንፀፋኩም አንጸፋኩም አሉ። እልም በሉ አንበጣ አጋሚ ለማንም አይመለስም እ ድሃን ድሃን አብዚ ኮፈል አሉ እና ድንገው ላይ አስቀምጠውኝ ሄዱ። ወረቀቷን ይኪሳቸው አርገ እሷ ያዟት ወረቀቷን ሄዱ። መንግሥቱ ጋ ባይ አይመጡ ባይ አይመጡ አሁን መጣሁ ብለው ነ የሄዱት። አነጋግሬው መጣሁ አሁን በልቤ። ወረቀቱን አሳይተውት ይገደል ነው የሚለው ደርግ ጽፈት ቤት የት ነበረ ያኔ። ደርግ ጽህፈት ቤት የት ነው? እዚያው ባታ ነው ዋናው ቤተመንግስት። ቤተመንግስት ጎኑ የሚኒሊክ ቤተመንግስት አዎ ባታ እኪዳ ንብረት አጠገብ ነው ቢሮ ደርግ ጽሕፈት ቤት እ አልመጣሉ እስከዚያ ቆዩ። አሁን ሲቆዩብኝ ምን አባቱ አልኩና ሽለላ አረ፣ ጎረው አረ፣ ጎረው መንግስቱን ገዳይ ዘራፍ ዘራፍ ባሪያ ገዳይ ባሪያ ገዳይ ባሪያ ገዳይ ስል ቢሮ ያለው ሁሉ ግርት ብሎቶ አይ ደማስክሮት ነው አብዷል። አይ ደማሳብዶት ይላል መሞቴ ካልቀረ ብለው ነው አሰማቸዋለሁ። እነኛ ካድሬዎቹ እየሳቁ ዝም ብለዋል። እኔ ረጎራ ረጎራ አልኩ ሸለልኩ ሸለልኩአረጎራ ረጎራው ያኔ ህግ ዶክተር ያለ ማስተራቂ ከአምላክ የተሰጠው የሰላም ጠባቂ ያንን ደግ ንጉስ ሳለ በሕይወቱ፣ አልጋውን ነጠቀው የጦር ሰራዊቱ፣ ዘውድና ዙፋኑን ወረሰው መንግስቱ። የአልበቃ ብሎት ደግሞ የስር ቤቱ ጉረሮውን አንቆ በትራስ አፍኖ ገደለው መንግስቱ፣ ክርስቲያኑን ንጉስ ዳዊት ደጋሚውን፣ ጸሎተኛውን ፍታ ሳይፈታ ጽና ሳይዞርበት መስቀል ሳይሳለም ወስደው ከሜዳ ላይ ቀበሩት። እንደ ስላም ሰራፍ ባሪያ ገዳይ መንግስቱን ገዳይ ስል ብቅ አሉ። ኮነሬሉ ኮነሬሉ ፍየል ምላስ አማራ አሉና አንጠለጠሉና መኪናቸውን ኮነሬል ገብረ ሚካኤል በመኪና ይዘውኝ ልልት ፀሐይ ኮነሬሉ ማለት ነው። አዎ፣ ሊያሳክሙ አስፈቀዱለት። አዎ፣ አስለቀቁ በቃ። ይችንታናለች ታላለች ወረቀ ቢጫ የኢትዮጵያ መሪ ሌተና ኮሎኔል መንግስቱ ኃይለ ማርያም አሽኔ ኃይሌ የተባለውን እስረኛ በአስቸኳይ እንድትለቁ እንቃችሁ ሰቷቸው አነበቡ። ሰላምታ እጅ ቆረጥ፣ እንደዛ ወታደራዊ ሰላምታ ሲሰጥ እጅ ቆረጥ ይላሉ። ለሳቸው ሰላምታ ሲያረጉ እጅ ቆረጥ። ሳምንት አትቆይም። የአባ ጭንቅላት ጭንቅላት ክን እውነትም እንዳልኩት እኔ ታክም የድኜ ስምንት ቀን አልሆነም በካዛንች ቁልቁል ሲወርዱ ያኔን ያስያዝ ካድሬ የኔ ጓደኛ እሱንና ሁለቱ አንዱ የለም፣ ሁለቱን ሶስቱን ሰዓት ስንት ነው ጋሽ ብለው ሰንሰል ስር ተቀምጠው የአባዎች ሰዓት ስንት ነው ባክ፣ ሰዓት ስንት ነው ባካችሁ ብለው ሲጠይቁ ሰዓታቸውን እንዲህ ሲያው ግንባር ግንባራቸው? ሶስቱንም አሁን አንዱ መጣና ኧረ ሰው ተገደለ፣ ሰው ተገደለ። ካዛንች ሳለ ከተማ ልማት ምን ሰው ነው አልኩ። ካድሬዎች ናቸው አሉ። ፖሊስ ከቧል። በቃ እኛ ዝም ብለን መጣን አይተን

ያሳሰሩት ማለት ነው። ተጋድመዋል አሁን ፖሊሱ ዞር በሉ ዞር በሉ ሲል በልብሱ ቀይ ካኪን የለበሰው በልብሱ አይቼ መልኩን ለማየት እንዲህ ስል የእኛ ካድሬ ነው ሂድና አሳትም ያለኝ መጽሐፉን ይህ ግጥም ያዝከና ጭንቅላቱን በጫማ በወደቀበት ተናደዋል ተናደዋል። አሁን በርሳ ርጌት ሬት ሳይረግጣል እንዲ አለ። ኧረ የታባቱ የአባ መሞት አለበት አልኩ። ዞር አለ የአባ መረገጥ አለበት ያልኩና ሁሉ ላይ ረገጥኩና ዞር በል አለኝ። ዞር አልኩና እሱ መሞቱን እነኛ ሁለቱ ያልተናደው ነበር ማለት ነው? እንዴ? አዎ፣ ደሜ እንደፈላ ነው ያለሁት። መጽሐፉን በመጽሐፉ ምክንያት ስላሳሰሩት ማለት ጭንቅላቱም በቃ ተመቷል። በኋላ በቃ ራሴ እያዞረኝ አመት ድረስ እኮ ብዙ እያዞረኝ ነበር። እኔ ምሎት ጋሻሽኔ ግጥሙን ግን ረሱት እንዴ? በሙሉ ረሳሁት። እስቲ ትንሽ በሉ እስቲ ትንሽ። ይኸው አሁን ያልኩት ነዋ። እስቲ ትንሽ ጨምሩበትና፣ እስቲ አሁን የገጠምኩት መግቢያውን ትዝ የሚሎትን እስቲ በሉት። ያን የሕግ ዶክተር ያለ ማስታራቂ፣ ከአምላክ የተሰጠው የሰላም ጠባቂ፣ ያንን ደግ ንጉሥ ሳለ በህይወቱ